ለተወሳሰበ የጤና ችግር መነሻ ዋና ምልክት የሆነውን ኢንሱሊን ሬዚስታንስ ወይም በደም ውስጥ ከልክ በላይ ኢንሱሊን ሆርሞን በስፋት እናያለን። የስኳር በሽታ በተለይ ታይፕ 2 ዳያቤቲስ የሚባለው በሰዎች ላይ ተከሰተ ሲባል፣ አንዳንዴ የምንዘነጋው በሽታው ከመከሰቱ ለአስራዎቹ ዓመታት ሌሎች ምልክቶችን ቀድሞ ሲያሳይ እንደቆየና ከነዚህም መሃል ዋነኛው ይኸው ኢንሱሊን ሬዚስታንስ መሆኑን መገንዘብ ይፈልጋል። በሚያሳዝን መልኩ አብዛኛው ሰው ኢንሱሊን ሬዚስታንስ ወይም በደም ውስጥ ከልክ በላይ ኢንሱሊን ሆርሞን እንዳለበት ሳያውቅ ለዓመታት ይኖራል። እንደዚሁ ብዙ ሐኪሞች ኢንሱሊን በደማችን ውስጥ መብዛት አለመብዛቱ ቼክ ለማድረግ ፋስቲንግ ኢንሱሊን ኢንደ ብለድ የሚባለውን ቴስት ሲያዙ አይታዩ። በአንዳንድ በዘርፉ ባሉ ሳይንቲስቶች የሚጠበቀው የፋስቲንግ የደም ኢንሱሊን መጠን በአብዛኛው ጊዜ፣ ሁልጊዜ አይደለም፣ ከአስር ማይክሮአዩ ማይክሮ አዩ ፐርሚየር በታች ይህም ማለት ሌዛን ቴን ማይክሮ ኢንተርናሽናል ዩኒት ፐር ሚሊሊትር ይሆናል። ይህ ሰዎች በቅድሚያ አደጋ ውስጥ ሊገቡ ወይም ላይገቡ እንደሆነ የሚገልጽ የላቦራቶሪ ምርመራ ወሳኝ ቢሆንም በተግባር ግን ሲተገበር አይስተዋልም። ይልቁንም አንድ የአደጋው ከመጣና ችግሮች ካፈጠጡ በኋላ የፋስቲን ግሉኮስ ቴስትና ሄሞግሎቢን ኤዋንሲ ቴስት ተደርጎ ከዛ ጨምሯል አልጨመረም በሚል እነዚህ ቴስቶች ላይ ብቻ ትኩረት ይደረጋል። በዚህ ኮንቴክስት የደም ግሉኮስ መለካትና ማየት በውቅያኖስ ውስጥ ያለና ብቅ ያለ የተራራ ጫፍ ብቻ እንደ ማየት ማለት ነው። ምክንያቱም ከስር ያለው ግዙፉ ችግር ወይም ጉዳይ በደም ውስጥ ያለው የኢንሱሊን መብዛት መሆኑን እየተዘነጋ አብዛኞቻችን ጤናማነን የምንለው ሰዎች ይህንን የቅድመ ስኳር በሽታ ምልክት ኢንሱሊን ሬዚስታንስን ይዘነው እንንቀሳቀሳል እንግዲህ ኢንሱሊን ሬዚስታንስ ሲሸጋገር ታይፕ 2 ዳያቤቲስ ከስተዋላችሁ የስኳር በሽታ ተከሰተ ሲባል ደግሞ በብዙ ህመምተኞች ላይ አብረው ብቅ የሚሉ ለመጥቀስ የደም ግፊት ኮሌስትሮል ትራይግሊሰራይድ እና ዩሪካሲድ እንዲሁም ከልክ በላይ ውፍረት ኦቤሲቲ ወይም ሃይ ቦዲ ማስ ኢንዴክስ የመሳሰሉ ችግሮችን ማየት እንጀምራለን። ታዲያ እነዚህ በጥቅሉ ሜታቦሊክ ሲንድረም በሚባል የሚታወቁ ሲሆን፣ ይህ በሕክምናው ተርም በሜታቦሊክ ሲንድረም የሚታወቁ የተሰባሰቡ የበሽታ አይነቶች በከፊል አብረው ሊከሰቱ ይችላል። ስለዚህ ኢንሱሊን ሬዚስታንስን ሪቨርስ ማድረግ ማስወገድ ወይም ማሻሻል ቀድሞውኑም ከስኳር በሽታ አልፎም ከሜታቦሊክ ሲንድሮም ሊጠብቀን ስለሚችል በጣም ትኩረት ይፈልጋል። ቤቢ ቀጥለው ዝርዝር መፍትሄዎችና መከላከያ ሀሳቦችን ከማንሳቴ በፊት መንደርደሪያ ነጥቦች ያልኳቸው እኔ ኢንሱሊን ሬዚስታንስ በሌላ አገላለጹ የሰውነት ህዋሶች፣ ሴሎች በተለይም በጡንቻዎችና በቁበት ውስጥ ያሉ ህዋሶች ለኢንሱሊን ምላሽ የማይሰጡበት ሁኔታ ማለትም ማስል ኢንድ ሊቨር ሐዝ ቢካም ሌስ ሬስፖንሲቭ። በዚህ ምክንያት ኢንሱሊን ተገቢውን ስራ ወይም ምላሽ ለሴሎች ካልሰጠ ፓንክሪያስ ቆሽት፣ አንዳንዴም ጣፍ ይባላል ብዙ ኢንሱሊን በማምረት ለማካካስ ሊሞክር ይችላል። ነገር ግን ውሎ አድሮ ይሄ ሊቀጥል አይችልም። ይኸው ኢንሱሊን ዋናው ስራው በደም ውስጥ ያለውን የስኳር መጠንን መቆጣጠር ሲሆን ግሉኮስ ወይም ስኳር ከደም ወደ ሴሎች ውስጥ ለኃይል አገልግሎት እንዲውል እንዲወሰድ የሚያመቻችል ኢንሱሊን ሆርሞን ሴሎችን ለመክፈትና ግሉኮስን እንዲገባ እንደ ቁልፍ ሆኖ ይሰራል። በደም ውስጥ ያለው የግሉኮስ መጠን ከፍ ብሎ ከመታየቱ በፊት የኢንሱሊን መጠን በደም ውስጥ ፎር ዴኬድስ ፕሮግረሲቭሊ ይጨምራል፣ በጣም ከፍ ብሎም በሰውነት ውስጥ ስኳርን ለመቆጣጠር ሲታገል ይቆይና የመቆጣጠር ችሎታው ሲቀንስ ችግሩ ይጎላል። ያኔ ግልጽ ምልክትም ያመጣል። በደም ውስጥ የስኳር ምርመራ ውጤታችን ኖርማል ቢሆንም ኢንሱሊን ሬዚስታንስ ሲኖርብን እንደሆን በደም ውስጥ የኢንሱሊን መጠንን በመለካት የኢንሱሊን ሬዚስታንስ አለመኖሩ አስቀድሞ መመርመርና ችግሮች ቦግ ሳይሉ ማረጋገጥ ብልህነት ነው። የግሉኮስ ስኳር መጠንን በመለካትና ከፍ ሲል በመድኃኒቶች በመቆጣጠር ወይም አመጋገብን ወደ ከፍተኛ የስብ ወይም ቅባት ሀይፋት አመጋገብ በመቀየር ጊዜያዊ መፍትሄ ሊገኝ ይችላል። አመጋገብን ወደ ከፍተኛ ሀይፋት አመጋገብ መቀየር ጊዜያዊ ውጤቱ የኢንሱሊን አመነጫጨት በሰውነት ውስጥ እንዲቀንስ ያደርጋል። ነገሮች የተስተካከሉ ያስመስላል። ሆኖም ዋናው መንስኤን ችላ ያለ አካሄድ ሲሆን ቁስሉን ሳይታከም በጉዳቱ ላይ ፋሻ ብቻ ከማሰር ወይም ከማድረግ ጋር ይመሳሰላል። ሽፍኑ ችግር ከላይ ሲታይ በቁጥጥር ስር የዋለ ሊመስል ይችላል፣ ነገር ግን ዋናው ጉዳይ እየባሰና እየተባባሰ ሊቀጥል ይችላል። ከፍ ያለ የስብ ሃይፋት ይዘት ያለው አመጋገብ በጡንቻ ህዋስ ውስጥ ስብ እንዲከማች ያደርጋል። ይሄ በሴሉላር ውስጥ ያለው ስብ ኢንሱሊን ስራውን እንዳይሰራ፣ ግሉኮስን በአግባቡ እንዳያስወግድ ያግዳል። ይህም የኢንሱሊን ሬዚስታንስን የበለጠ እንዲጠናከር ያደርጋል። ቆይቶም ለሌሎች ሜታቦሊክ ዲስኦርደር በተጨማሪ እንድንጋለጥ ያደርጋል። ኢንሱሊን ሬዚስታንስ መኖሩን ጠቋሚ ሊሆኑ የሚችሉ ምልክቶችን እናንሳል። የወገብ ዙሪያ መጨመር በወንዶች ከ40 ኢንች በላይ በሴቶች ደግሞ ከ35 ኢንች በላይ፣ የደም ግፊት 130 በ80 ወይም ከዛ በላይ ከፍ ያለ የፋስቲንግ ግሉኮስ መጠን 100 ኤምጂዲኤል ወይም ከዚያ በላይ ኤምጂዲኤል ማለት ሚሊግራም ፐር ዴሲ ሊትር፣ እና ፋስቲንግ ትራይግሊሰራይድ መጠን ከ150 ኤምጂዲኤል በላይ። ሌሎች ምልክቶች ዝቅተኛ ኤችዲኤል ኮሌስትሮል እንግዲህ ይሄ በተለምዶ ጥሩ ኮሌስትሮል የሚባለው በወንዶች ከ40 ኤምጂ ዲኤል በታች በሴቶች ደግሞ ከ50 ኤምጂ ዲኤል በታች ሲሆኑ፣ እንዲሁም የቆዳ ታክ እና የጠቆረ ቬልቬቲ ስኪን አንገት፣ ብብት ወይም ብሽሽት ባሉ ቦታዎች ላይ መጥቆር። ሌላ ደግሞ ከፍተኛ ሄሞግሎቢን ኤዋንሲ። ለምሳሌ በ5.7 ፐርሰንት እና 6.3 ፐርሰንት መካከል ያለው የኤዋንሲ ደረጃ ቅድመ የስኳር በሽታን ያሳያል። ከዚያ በላይ ሲሆን ደግሞ ታይፕ 2 ዳያቤቲስ የመሆን እድሉ የሰፋ ነው። ሌሎች ምልክቶች ለኢንሱሊን ሬዚስታንስ ሊሆኑ የሚችሉ ብናነሳ፣ ድካም፣ አዘውትሮ ሽንት መሽናት ከኢንሱሊን ሬዚስታንስ ጋር ሊያያዙ የሚችሉ ምልክቶች ናቸው። ኢንሱሊን ሬዚስታንስ በአሁኑ ጊዜ በዓለም ላይ ካሉት በጣም የተለመዱ የሜታቦሊክ ችግሮች አንዱ እንደሆነ ይታወቃል። ፓንክሪያስ ወይም ቆሽት ብዙ ኢንሱሊን ሲያመርት ቆይቶ ይሸነፍና ግሉኮስ በደም ውስጥ ይከማቻል። ያኔ ወደ ቅድመ የስኳር በሽታ ወይም ፕሪዳያቤቲስ ቀጥሎን ፖቴንሽሊ ኮዚንግ ታይፕ ቱ ዳያቤቲስ ኦር የስኳር በሽታ ወይም ወደ ሌሎች ስር የሰደዱ በሽታዎች ሊሸጋገር ይችላል። እንደ ታይፕ ቱ የስኳር በሽታ ዋነኛው ባህሪ ባይሆንም በታይፕ ዋን የስኳር በሽታ ውስጥ የኢንሱሊን ሬዚስታንስ ሊከሰትም ይችላል። ታይፕ ዋን የስኳር በሽታ በቆሽት አውቶ ኢሚዩን በሽታ ምክንያት ሲያጠቃው ሊሆን ይችላል እና በኢንሱሊን ምርት እጥረት ወይም ማቆም ሙሉ ለሙሉ ማቆም ተለይቶ የሚታወቀ ሲሆን ታይፕ 1 የስኳር በሽታ ያለባቸው ሰዎች በጊዜ ሂደት የኢንሱሊን ሬዚስታንስ እርሶ እሱም ሊከሰትባቸው ይችላል። ታይፕ 1 የስኳር በሽታ ያለባቸው ሰዎች ኢንሱሊን ሬዚስታንስ ከፍ ሲል የሚወስዱት የኢንጀክሽን ዩኒት ከተለምዶ እየጨመረ ይመጣል ማለት ነው። ለማጠቃለያ የሚሆኑ ነጥቦች ጀምርና ኮንክሉድ እናደርጋለን። ቀደም ብሎ ማለትም የዛሬ መቶ ዓመት ገደማ ተመራማሪዎች በጊዜው አንድ አስደናቂ ግኝትን አስተዋሉ። ጤነኛ የሆኑ ወጣቶችን በሁለት ቡድን ከፈሏቸው። አንደኛው ግሩፕ በስል ወይም በቅባት የበለጸገ አመጋገብ ፋት ሪች ዳይት እና ሌላኛው በካርቦሃይድሬት የበለጸገ ካርቦሃይድሬት ሪች ዳይት አመጋገብ እንዲከተሉ ሆነ። በሁለት ቀናት ውስጥ ብቻ ጉልህ ልዩነቶች ለማየትና ለመመልከት በቁ። ለሁለቱም ቡድኖች ስኳር ወይም ሹገሪ ወተር በኩል መጠን ተሰጣቸው። ከፍተኛ ቅባት ያለው አመጋገብን የሚበላው ቡድን በሚገርም ሁኔታ በደማቸው ውስጥ ያለው የስኳር መጠን ስፓይክ አረገ። የግሉኮስ በህዋሳት አጠቃቀማቸውም ያነሰ ሆነ፣ ማለትም ሃይ ራይዝ ኢን ግሉኮስ ኢንቶለራንስ ያሳየ ማለት ነው። ስለዚህ በስብ የበለጸገ ተመጋቢ ቡድን ውስጥ ያሉት ወጣቶች በደማቸው ውስጥ ያለው የስኳር መጠን በእጥፍ ገደማ ስፓይክ አረገ ከፋል። በሌላ አነጋገር የስብ መጠን አወሳሰድ ሲጨምር የደም ስኳር መጠንም መጨመሩ ታየ። ነገር ግን ጥያቄው ብዙ ስብን መመገብ ለምን ወደ ከፍተኛ የደም ስኳር ወይም ሃየር ብለድ ሹገር ሌበል ያመራል? ሳይንቲስቶች ይህንን ሚስጥር ሙሉ በሙሉ ለመረዳት ወደ ሰባ ዓመታት ገደማ ፈጅቶባቸዋል። ግኝታቸውም በመጨረሻ ስለ ታይፕ ቱ የስኳር በሽታ ዋና መንስኤ እስከዛ ጊዜ ያለውን ግንዛቤ ለውጦታል። ኢንሱሊን እንዴት እንደሚሰራ እንመልከት። ከምግብ ውስጥ የሚገኘው ስታርች ወይም ካርቦሃይድሬት በምግብ መፍጫ ስርዓት ዳይጀስቲቭ ትራክት ውስጥ ወደ ግሉኮስ እየተቀየረ ይሄዳል። ይህ ግሉኮስ ከዚያ በመቀጠል በደም ውስጥ እንደ ደም ስኳር በመሆን ይዘዋወራል፣ በደም ውስጥ ይሰራጫል እና በጡንቻዎቹ ተወስዶ መከማቸትና ለኃይል ጥቅም መዋል ይችላል። በሌላ አነጋገር ምግብ ከተመገብን በኋላ ካርቦሃይድሬትስ ተብላልቶ ወደ ደቃቁ ግሉኮስ ይቀየራል። ከዛም ወደ ብለድ ስትሪማችን ይገባል። ነገር ግን ግሉኮስ በራሱ ወደ ሴሎቻችን ውስጥ መግባት አይችልም። ኢንሱሊን ያስፈልገዋል። በፓንክሪያስ ቆሽት የሚመረተው ኢንሱሊን በጡንቻዎቻችን እና በህዋሳችን ላይ ከፋች ቁልፍ ሆኖ የሚሰራ ሲሆን ይህም ግሉኮስ ወይም ስኳር ወደ ሴሎቻችን ውስጥ እንዲገባ እና ለኃይል አገልግሎት እንዲውል ያደርጋል። አትሌቶች ወይም ሯጮች ብዙውን ጊዜ ካርብ ሎድ በማድረግ በጡንቻዎቻቸው ውስጥ የምግብ ፊውል ነዳጅ ያከማቻሉ። ይህም ማለት ውድድሩን ከመጀመራቸው በፊት ካርቦሃይድሬትስ በብዛት ይመገባል። ለምሳሌ ፓስታ ዋነኛ ተጠቃሽ ነው። ቀድሜ እንዳነሳሁት የደም ስኳር ወደ ሴሎቻችን ለመግባት እርዳታ ወይም ግብዣ ያስፈልገዋል። ግብዣው ከኢንሱሊን ነው የሚመጣው። የጡንቻ ህዋስ ውጭ ያለ ግሉኮስን እየጠበቀ እንደሆነ እናስብ። ኢንሱሊን እንደ ቁልፍ ሆኖ ግሉኮስ ወደ ህዋስ ውስጥ እንዲገባ በሩን ይከፍታል። ኢንሱሊን በሴሉ ገላ ላይ ካለው ሪሴፕተር ተቀባይ ጋር ባይንድ ሲያደርግና ሲገናኝ እንግዲህ it does trigger a chain reaction of enzyme activations ወይም የኢንዛይም እንቅስቃሴዎችን ምላሽ ያስከትላል። ቀጥሎ ይህ ካስኬድ የግሉኮስ ትራንስፖርትን ያንቀሳቅሰዋል። ይህም ግሉኮስ ወደ ሴል እንዲገባ በር ይከፍትለታል። ግን ኢንሱሊን ከሌለ ምን ይሆናል? ኢንሱሊን ሙሉ በሙሉ ከሌለ ግሉኮስ ወደ ጡንቻ ሴሎች ውስጥ መግባት አይችልም፣ ተቆልፏል። ስለዚህ ግሉኮስ በደም ውስጥ ይከማቻል። ይህም የደም ስኳር መጠን እንዲጨምር ያደርጋል። ይህ በታይፕ ዋን ዳያቤቲስ ስኳር በሽታ ውስጥ የሚከሰት ነው። በቆሽት ውስጥ ያሉ ኢንሱሊን የሚያመነጩ ሴሎች እዚህ ጋር እንግዲህ ዲስትሮይድ ወይም ከጥቅም ውጭ ሆነዋል ማለት ነው። በተጨማሪም ወደ ከፍተኛ የደም ስኳር ሊያመራ የሚያስችል ሌላ ሁኔታ አለ። ይህም የተጋነነ ኢንሱሊን ሬዚስታንስ ነው። በዚህኛው ሁኔታ ኢንሱሊን አለ፣ ነገር ግን ውጤታማ በሆነ መንገድ አይሰራም። ቁልፉ እዚያው ነው፣ ነገር ግን መቆለፊያው ተጣብቋል፣ ጃምድ ሆኗል። ታዲያ መቆለፊያውን ያገደው ምንድን ነው? መልሱ ፋት ወይም ስብ፣ ይህንን ማለት ስህተት አይደለም። በተለይ ኢንትራማዮሴሉላር ሊፒድ የሚባለው ወይም በጡንቻ ህዋስ ውስጥ የሚከማች ስብ ለዚህ ተጠያቂ ነው። በደም ውስጥ ያለው ስብ ወደ ጡንቻ ሴሎች በመግባት ከኃይል አገልግሎት ይልቅ ሊከማች ይችላል እዚያም ቶክሲክ ባይፕሮዳክትስ ለጤና የማይስማሙ ንጥረ ነገሮችና ፍሪ ራዲካልስ ይፈጥራል። እነዚህ ንጥረ ነገሮች የኢንሱሊን ሲግናሊንግ ምልክት አሰጣት ሂደትን ያበላሻሉ። ስለዚህ ኢንሱሊን ስራውን እንዳይሰራ ይሆናል። በውጤቱም ኢንሱሊን ቢኖርም እንኳን ግሉኮስ ወደ ሴሎች ውስጥ ሊገባ አይችልም እና በደም ውስጥ ያለው የስኳር መጠን ከፍ ብሎ ይታያል። የዘርፉ ተመራማሪዎች አድቫንስድ ኤምአርአይ ቴክኒክስ ተጠቅመው ይህንን በግልጽ ሊረዱት ቻሉ። ዚስ ሜካኒዝም ወዝኖት ክሊርሊ አንደርስቱድ ቢፎ። ይህ ማለት ኤምአርአይ ስብ ወደ ደም ወይም ብለድ ስትሪም ውስጥ ተለቆ ሲገባ በጡንቻዎች ውስጥ ምን እንደሚፈጠር እንዲመለከቱ ፈቀደላቸው። ከፍ ያለ የደም ቅባት መጠን ሲኖር በጡንቻ ሴሎች ውስጥ በቀጥታ የጉልቆስ መጓጓዣ ግሉኮስ ትራንስፖርትን ብሎክ በማድረግ በመዝጋት የኢንሱሊን ሬዚስተንስን ያስከትላል። እና ይህ ክስተት በፍጥነት ላይክ በሶስት ሰዓታት ውስጥ መታየት ሊጀምር ይችላል። አንድ ስብ የበዛበት ምግብ ከተመገብን በኋላ ማለትም በ60 ደቂቃ ባልሞላ ጊዜ ውስጥ የኢንሱሊን ተግባርን ማሰናከል ኢምፔየር ማድረግ ሊጀምር ይችላል። በተመሳሳይ በቲኔጅ ወይም በአስራዎቹ ዕድሜ ውስጥ ባሉ ወጣቶች ላይ ይህው ታይቷል። ስብ ወደ ደማቸው ሲገባ በጡንቻ ህዋስ ውስጥ በመከማቸት የኢንሱሊን ሴንስቲቪቲን ይቀንሳል። እነዚህ ግኝቶች በደም ውስጥ ያለው ስብ መጨመር ለኢንሱሊን ሬዚስታንስ ትልቅ ምክንያትና አስተዋጽኦ እንዳለው ያረጋግጣል። በኔቸር ኮሚኒኬሽን ጆርናል ላይ በ2024 ፕብሊሽድ በሆነው በታተመው አዲስ ጥናት እንደተብራራው ታይፕ 2 የስኳር በሽታ ያለባቸው ሰዎች በጡንቻዎቻቸው ውስጥ ከፍተኛ መጠን ያለው የተከማቸ ስብ እንደሚያሳዩ፣ እነዚህም የስብ ፋት ኦክሲዴሽን እንደሚያሰናክሉና የጡንቻ ሴሎች ኃይል አጠቃቀምን እንደሚጎዱ፣ በውጤቱም ጡንቻዎች በትክክል ስብን ማቃጠል እንደማይችሉና የግሉኮስ አወሳሰዳቸውን እንደሚቀንስ ያብራራል። ይህ ውስጣዊ ስብ የኢንሱሊን ሲግናሊን ከመዝጋት ባለፈ የሰውነት መቆጣት ኢንፍላሜሽን እና ኦክሲዴቲቭ ስትረስ ይፈጥራል። ይህም ሁኔታውን እያባባሰው ይሄዳል። የኢንሱሊን ሬዚስታንስ ቪሸስ ሳይክል በመሆን ተጨማሪ የስብ ክምችት እና ተጨማሪ ሬዚስታንስን እያስከተለ ወደ ማያቋርጥ ሳይክል ያመራል እና በቀጠለ ቁጥር በጉበት፣ በልብ፣ በኩላሊት እና በአንጎል ላይም የበለጠ ጉዳት ያደርሳል። ለዚህም ነው የአልዛይመር በሽታ አንዳንድ ጊዜ ታይፕ ትሪ ዳያቤቲስ ተብሎ የሚጠራው። በሌላ በኩል በደም ውስጥ ያለው የስብ መጠን ሲቀንስ የኢንሱሊን ሬዚስታንስ ይቀንሳል። ስብን ከደም ውስጥ ክሊር በማድረግ ግሉኮስ እንደገና ወደ ሴሎች ትክክል መግባት የሚችልበት እድልም ይፈጥራል። ይህ የአመጋገብ ቅባት መጠን እየቀነሰ መሄድ የኢንሱሊን ተግባርን ያሻሽላል። ያልተቋረጠ የአኗኗር ዘይቤ ለውጦችን በማድረግ የሜታቦሊክ ጤናን መመለስና ኢንፍላሜሽን ወይም የሰውነት መቆጣትን መቀነስ እንችላለን። የስብ መጠንን እንደዚሁ በመቀነስ የኢንሱሊን ሬዚስታንስን ይቀንሳል። ጤናማ የደም ስኳር ቁጥጥር እንዲኖር ማድረግና ከዛ ሌላ ለደም ግፊት፣ የልብና የደም ቧንቧ በሽታዎች የመጋለጥ እድልን መቀነስ እንችላል። ለዚህ የሚረዳ ዘንድ በብዛት ፋይበር ያላቸውን ምግቦች መብላት ይመከራል። እንደ ሙሉ ምግብ ማለትም ሆል ፉድ ያሉትን አትክልትና ፍራፍሬ ማዘውተር ያልበዛ ቅባት ወይም ፋት ያለው አመጋገብ ለተሻለ ጤና ወሳኝ ነው። ከፋይበርና ከንጥረ ምግቦች ኒውትሪንት የተራቆቱ ከፍተኛ መጠን ስኳር ያላቸው እንዲሁም የተጣራ ሪፋይንድ ካርቦሃይድሬትስ ፕሮሰስድ ፉድን መቀነስ ያስፈልጋል። ፕሮሰስድ ፉድ ስንል ምሳሌ ነጭ ዳቦ፣ ነጭ ፓስታ፣ ነጭ ሩዝ እና የዱቄት ውጤቶች፣ አድድ ሹገር የተጨመሩ ስኳሮች ያላቸው ፔስትሪስ፣ ከረሜላ ሶዳዎች፣ እና ሹገሪ ሲሪየልስ፣ የተቀነባበሩ ምግቦች ፕሮሰስድ፣ ስጋዎች ሶሴጅ፣ ሃትዶግስ የመሳሰሉ ቺፕስ፣ እና ክራከርስ ዊዝ አድድ ሹገር ን ፋት ፋት ስኳርና ቅባት በብዛት ያላቸው ማለት ነው። መጠጦች ስኳር የበዛባቸው የፍራፍሬ ጭማቂና ጣፋጭ መጠጦች፣ ፕሮሰስድ ስናክስ፣ አይስክሬም የመሳሰሉትን መቀነስ፣ የአካል ብቃት እንቅስቃሴ ዘወትር ማድረግ፣ ክሮኒክ ስትረስ ጭንቀት ማኔጅ ማድረግና ፑር ስሊፕ ሃቢትን ማስተካከል በቂ እንቅልፍ ማግኘት ተመካሪ ናቸው። ኦኬ እዚህ ላይ ቆም አድርገን ለአሁኑ እናጠቃልላለን። መልካም ጊዜ፣ መልካም ጤና ከምግባዊ